ከምልኩስና ከምንና ጋር የተያያዘ ነገር ነው ይህንን ሜንታሊቲ ያመጣው እንጂ፣ አደምና ሐዋ በጀነት ውስጥ ያሉ ባልና ሚስቶች ነበሩ። አይተፋፈሩም ነበረ። እንደውም የኦርቶዶክስ መጽሐፍ ላይ መጽሐፈ ኩፋሌ ምዕራፍ አራት ቁጥር አ ላይ እንደዛ ነው አራት ቁጥር ስድስት ላይ ይኸው ከእኔ ከባሏ ተገኝታለች እናለ ከእንቅልፉ ሲነሳ ከአጥንቴ ከአጥንቴ ነውና ስጋ ከስጋ ነው እሱ ሚስት ሆነኛል ይላል። ከእኔ ከባሏ ተገኝታለች። ባልና ሚስት የሚለው ነገር በጀነት ውስጥ እያሉ ነው ያሉት። አሁን አንድ ጥያቄ ጠይቃቸው ክርስቲያኖች አደምና ሐዋ ጀነት ውስጥ እያሉ ዛፉን ባይበሉ ኖሮ ለዘላለም ይኖሩ ነበር ወይ ብለህ ትጠይቃቸው። አዎ ይለዋል። አደም እና ሐዋ ዛፉን ባይበሉ ኖሮ እኛ የት ነበር ነበር ምንኖረው ይለዋሉ። ብዙ ጊዜ ስትጠይቃቸው የት ነበር ምንኖረው ይለዋል። ከም የት ነበር ምንኖረው ይለዋል ከምዬ በገነት ውስጥ ነው ያለ ስራ ያለ ልፋት ገዥ የሆነ የምንኖረው አይነት ነገር ንግግር ሰማል። ብዙ አዎ፣ አደም እና ሐዋ ምን ባይሉ ምን አጢያት ምን ባይሉ አቮካዶ ምን ባይበሉ ባይሰሩ እኔ ማለት ነው። ትንሽ ቆይታ ልትሉላት ብለትሉላ ወደ እንመለስ እና አደምና ሐዋ በጀነት ውስጥ ያለው ዛፉን ባይበሉ ኖሮ ለዘላለም እዛ ውስጥ እንኖር ነበረ። ሰዎች ሁሉ እዛ ይኖሩ ነበር ብላችሁ ታምኑ የለ? የሶር ነው የስ ስለዚህ እንዴት ብለህ ነው የምትኖረው? እነሱ ካልወለዱ እዛው ጀነት ውስጥ እያሉ ካልወለዱ ለዱ እንዴት ብለህ ነው የምትኖረው አንተ፣ ለዘላለም በጀነት ነው ወይስ ፕላንት ያደርጉታል ፕላንቴሪንግ ነው የሚያደርጉት ወይስ አሴክሹዋል ሪፕሮዳክሽን የሚባሉት ነው። ልክ እንደ ትል ምናምን እየተቆራረጠ ነው ምን በዛው የነበረው እንግዲህ ከተምታታበብ አንተ ትምህርትማ ተራክቦ ሲደረግ ነው ሰው ዘሩ የሚበዛው ምድር የሚሞላው ታዲያ ምን ችግር አለው? አላ ባርኮ የሰጠው መለኮታዊ ተቋም ነው ሲጀመር፣ መለኮት ዲቫይን ኢንስቲቱሽን ነው እራሱ ትዳር እኮ። በጀነት ውስጥ እያሉ ነው ብዙ ተባዙ የተባለው ተባርኮ ተባርኮ የተሰጠ ነገር ነው። አንተ ምንም የመጣንበት በዚህ ነገር ነው። እንዴት እንደ ፕላቶኒክ አንደርስታንዲንግ እንይዛለን ትዳርን ተራክቦ ነገር እንትኑ ነው እኮ ኤሌክትሪክ ብትመለከተው፣ አሁን በእንትን ውስጥ እስካለፈ ድረስ በኬብል ውስጥ ከመጣ ፍሪጅ ትንትልበታለህ፣ ምግብ ታበስልበታለህ፣ መብራት ተጠቀምበታለህ፣ ብዙ ጥቅም አለ። ነገር ግን ኬብሉ ተልጦ ከመጣ ምንድን ነው የሚያደርግ? ምንድን ነው የምትሆነው? እንትን ይገድልሃል፣ አንስቶ ያፈርጣል። አሁን እንደዛ ማለት ነው። በቃ ተራክቦ በራሱ ችግር የለውም። አላህ ነው የፈጠረው። በሐላል ውስጥ ከመጣ ልከ ትጠቀምበታለህ፣ ልጅ ትወልድበታለህ፣ ሳቲስፋክሽን ታገኝበታለህ፣ ጥምረት ይኖረሃል። በጣም የተለየ ነገር አለው። ስፒሪቹዋል ፋክልቲዎች አሉት። ራሱ እንትን ብቻ አይደለም ሰው ኖት ኦንሊ ሴክሹዋል ፊሊንግ ብቻ አይደለም። እንዲህ አይነት ነገር አለ። ገብቶሃል? ግን ከሐላል ውጭ ከመጣ በሐራም በኩል ከመጣ አንስቶ ያፈርጥሃል። ኤዴቲክ ነው። ያ ነው የተከለከለው። ያ የተከለከለበትን ነገር ፎርኒኬሽን የሚባለው ነገር የተከለከለበትን ነገር አምጥቶ ፕላቶኒክ አንደርስታንዲንግ መያዝ ትክክል አይደለም። ይሄ ማይንድ ሴቱ ትክክል አይደለም። ያሳሰቡ ቁሩ አፍላጣዊ የሆነ መረዳት ነው። ይሄ ልክ አይደለም ነው የምንለው። አይ ቲንክ ጥያቄን ከመለስኩልህ አላቅም። ስጀምሮ ነው የመለስከው። በደንብ አብራራ እንጂ ክርስቲያኖች ካላችሁ ግቡ። ክርስቲያን ካለ ስላሴን የሰበከ አንድ ነቢይ ያለ ብላችሁ የምትሉ ከሆነ እስቲ አንድ ነቢይ ያው፣ እየጠበቅን ነው። እስቲ ካለ። እሺ ወይ ደግሞ በቃ ጥያቄ መጠየቅ ነው የምንፈልገው የምትሉ ከሆነም ችግር የለውም፣ መጠየቅ ትችላላችሁ። እቺ አንድ ቦታ ለክርስቲያን አስቀምጧት። ክርስቲያኖች ካላችሁ ግቡ። ፒተር አይ ቲንክ የለም መሰለኝ፣ እሱም አላስታከልም። ዱካም እስከዚያ አንተ ትቀጥላለህ ማለት ነው፣ ሰው እስከሚመጣ መጥተዋል መሰለኝ። እስቲ ፊሊፕ፣ ክርስቲያን ነህ ሙስሊም ነህ? ያ አንድ ቦታ ለክርስቲያን ያልነው ጥያቄ አለህ። ክርስቲያን ካለ ግቡ ለክርስቲያኖች። ሙስሊም ደግሞ ጥያቄ አላችሁ፣ እናስተናግዳለን። ትንሽ ቆይተን አሁን፣ ለክርስቲያኖች ነው ቅድሚያ ክርስቲያኖች ጋር ኡስታዝ ወሂድን ሁላችሁም ፎሎ አድርጉት እና አንድ ሚሊዮን የማስገባት ቻሌንጅ እስካሁን ድረስ በጣም ያሳዝናል ኤኒዌይስ ፎሎ ያላደረጋችሁ ፎሎ አድርጉት ፒተር ኔትወርክ አስተካክልክ ፒተር ዋናው ኔትወርክ ቦታ አስተካክለዋለሁ በጣም ጥሩ እሺ አሁን ማውራት ትችላለህ ይሰማል በቃ አሁን ጥሩ ነው። ቀጠለ። እሺ ውስታዝ በደንብ ያስተናግዳል። የፈለግከውን ጥያቄ ላይ ቀጥለውን። እሺ ድምጼ ይሰማል አይደል? አዎ ትሰማለህ። ቀጠል። በመጀመሪያ ሁላችሁንም ሰላም ብያቸዋለሁ እና ምታደርጉትን ውይይት ሳላደንቅ ማለት አልፈልግም። የእኔ ጥያቄ አንተን በትንሽ መጠየቅ ፈልጌ ጠይቄ ነበር። ዛሬ ደግሞ ዋህድን ስላገኘ በጣም ደስ ብሎኛልና፣ ጥያቄ ምንድን ነው? ያው ስላሴ ነው እና እኔ ያው የስላሴ አማኝ ነኝ፣ የወንጌል አማኝ ነኝ ማለት ነው። ስለዚህ ግን ከድሮም ጀምሮ ምሮ ምንም ማይገባይ ትምህርት ነበር እና ሁል ጊዜ ጥያቄ ሁል ጊዜ በጣም ጭንቀት በቀታቀል ሰላም የሚያሳጣ ነገር ነው ግን አሁን አሁን ግን መጠየቅ ወደ ቲክቶክ ሲመጣ እንደዚህ አይነት ነገር ሳገኝ መጠየቅ ፈልደኩ ማለት ነው እና ደግሞ አሁን ስላሴ የለም ብዬ እንትን እንዳልል አሁን በዮሐንስ ወንጌል አንዳንድ ላይ ያለው ትምህርት ደግሞ ትንሽ ያስፈራል ታውቃለህ እና በዛ ጉዳይ ላይ እና ደግሞ አንዳንድ ቦታ የክርስቶስ አምላክነትን የሚያሳዩ ቦታዎች አሉ እነዛን ደግሞ መጽሐፍ ቅዱስ አማኝ ከሆንኩኝ የግል መጽሐፍ ቅዱስን መቀበል አለብኝ እና በዚህ ጉዳይ ላይ የእኔ ትርጉም ስህተት ነው ወይ የሰው ትርጉም ስህተት ነው የሚል ጥያቄ ነው የፈጠረብኝ እና ይህን መጠይቅ ፈልጌ ዮሐንስ አንዳንድ ምንድን ነው የፈለግከው ምኑ ነው ሥላሴን የሚያሳየው? እ ዮሐንስ ወንጌል ቃል ማለት ሥላሴን ሳይሆን የክርስቶስን አምላክነት ወይ ደግሞ እግዚአብሔርነትን ያሳያል ማለት። ከታች ወርዶ ቁጥር 14 ላይ ነው መሰለኝ ቃልም ስጋ ሆነ ስለሚል በማለት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃል ራሱ እግዚአብሔር ነበር ይልና ቃልም ስጋ ሆነ ይላል። አሁን ይሄ ስለ ክርስቶስ አይደለም ወይ? ነው ሄና ሃርከ ሄና ሆሎጎስ በመጀመሪያ ቃል ነበር ይላል። አርኼ የሚለው የግሪከኛው ቃል ኦሪ ዘፍጥረት አንዳንድ ላይ ነው፣ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ከሚለው ጋር ነው። ኤሎሂም ሰማይና ምድር ሲፈጥር ኦሪ ዘፍጥረት ምዕራፍ አንድ ቁጥር ሦስት ላይ ኤሎሂምም አለ ይላል። ብርሃን ይሁን አለ ብርሃንም ሆነ አለ። ሁን እያለ ነበር ሲያደርግ የነበረው ማለት ነው። መዝሙር ዳዊት ምዕራፍ 33 ቁጥር 7 እና 8 ላይ በያህዌ ዳቫር በያህዌ ቃል ሰማያት ተፈጠሩ አለ እርሱ ብለዋልና ሆኑም እሱ አዟዋልና ጸኑም፣ ይላል መዝሙረ ዳዊት ምዕራፍ 148 ከአንድ እስከ አራት። ተመለከተው፣ ፀሐይና ጨረቃ፣ ከዋክብት፣ መላእክት ሁሉን አመስግኑ ካለ በኋላ እርሱ ብለዋልና ሆኑም እርሱ አዟዋልና ተፈጠሩም አለ። ስለዚህ ዘፍጥረት አንዳንድ ላይ ያለው ኤሎሂም ዮድ ሄ ቫው ሄ የሚባለው አንዱ አምላክ ሰማይና ምድርን በመካከላቸው ያለውን ሁሉ ሲፈጥር ሁም በሚለው ቃል እንደፈጠረ ነው። ከዛ ቀጠልና፣ ካይ ሆ ሎጎስ ፕሮስ ቶን ቴዎን አለ። ቃልም በአምላክ ዘንድ ነበረ አለ ዘንድ የሚለው ፕሮስ ነው የሚለው፣ ፕሮስ ፕላስ አኩሴቲቭ ሆኖ ነው የመጣው። ቃል ወይም ሎጎስ የሚባለው ከአምላክ ከመውጣቱ በፊት ከአምላክ ዘንድ ነበረ። ትንቢተ ኢሳያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃሌ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ በከንቱ ወደ እኔ አይመለስም አለ። ከአፉ የሚወጣው ዛቫር ነው የሚለው የብራይስ ቃት። ዛቫር ማለት ከአፉ የሚወጣው ቃል። ያ ከአፉ የሚወጣው ቃል የነበረ ሁን ሲል ይሆናል። ሁን እያለም ነገሮችን የሚያከናውንበት ነው። ቃልም በአምላክ ዘንድ ነበራል። ይህ ይሄ የሚያሳየው እስካሁን ድረስ ሎጎስ የተባለው ፕሮፎሪኮስ ሎጎስ ሳይሆን ስፐርማቲኮስ ሎጎስ ነው ነገሮችን የሚያስሆንበት የሚያደርግበት ነገር እንደሆነ ነው። ከዛ ከአይቴዎስ ሄኖ ሎጎስ ይላል። እግዚአብሔርም ቃል ነበራል ወይም አምላክም ቃል ነበራል። ያ ቃል ምንድነው? ፕሮፎሪኮስ ሎጎስ ይባላል። ለምሳሌ በባይብል ውስጥ አምላክ ቃል ነበረ ብለው የተረጎሙ አሉ። ለምሳሌ የካርቴጅ ቆጵሪያኖስ የሚባለው በ258 የነበረ ሰው ነው። ዮሐንስ ወንጌል አንዳንድን ሲፈተው ሲፈታው ምንድን ነው ያለው ኢንዘ ቤግኒንግ ወዝ ዘ ወርድ በመጀመሪያ ቃል ነበረ ኤን ዘ ወርድ ወዝ ዊዝ ጋድ ቃልም በአምላክ ዘንድ ነበረ ጋድ ወዝ ዘ ወርድ አምላክ ቃል ነበረ ብሎ ነው ያስቀመጠው ሌሎችን ሌሎችን እንደዛ ያስቀመጠው አለ ለምሳሌ ኦሪገን ዶን ፕሪንሲስ በሚባለው መጽሐፉ መጽሐፍ አንድ ምዕራፍ ሁለት ቁጥር 3 ላይ ምንድን ነው ያለው ሲያስቀምጠው ማለት ነው ጋድ ወዝ ዘ ወርድ ብሎ አስቀምጦታል ኢንዘ ቤግኒንግ ወዝ ዘ ወርድ ዘ ወርድ ወዝ ዊዝ ጋድ ኤን ጋድ ወዝ ዘ ወርድ አምላክ ቃል ነበረ ብሎ አስቀምጡት። ላቲን ቡልጌት ላይ በ382 ላይ የነበረው በላቲን ቡልጌት ላይ ሲናገር ጄሮም ሲያስቀምጠው ምን አደረገ? ኢን ፕሪንሲፕሎ ኤራት ቨርቡም፣ በመጀመሪያ ቃል ነበረ። ኤት ቨርቡም ኤራት አፖ ዴቡም፣ ቃልም በአምላክ ዘንድ ነበረ። ኤ ዴዩስ ኤራት ቨርቡም፣ አምላክ ቃል ነበራል። ላቲን ነው ምነግረ ዮሐንስ ወይም ደግሞ ጆን ዊሊ ክሊፍ የሚባለው ከላቲን ወደ እንግሊዝኛ ሲተረጉመው ጥንት ነው የነበረው። በ1382 ተረግመው ኢን ዘበግኒንግ ወዝ ዘወርድ ዘወርድ ወዝ ዊዝ ጋድ ጋድ ወዝ ዘወርድ ብሎ አስቀመጠው። ዊሊያም ቲንድል በ1526 ላይ ኢን ዘበግኒንግ ወዝ ዘወርድ ዘወርድ ወዝ ዊዝ ጋድ ጋድ ወዝ ዘወርድ ብሎ አስቀመጠው። ኮንቨርተብል ባይብል በ1535 ላይ የነበረው እንዲሁ ኢን ዘበግኒንግ ወዝ ዘወርድ ዘወርድ ወዝ ዊዝ ጋድ ጋድ ወዝ ዘወርድ ብሎ አስቀመጠው። ማርቲን ሉተን የፕሮቴስታንት መስራች በ1517 ላይ የነበረው የተሐድሶ አራማጅ አዳሴ የነበረው በ1545 ላይ ሲተረጉሙ ምንድን ያደረገው አፋፋርድ ዋዝ ዳስ ወርት አለ። በጀርመንኛ በመጀመሪያ ቃል ነበረ። ንድ ዳስ ወርት ወዝ ቤ ጎት አለ። ቃልም በአምላክ ዘንድ ነበር አለ። ንድ ንድ ጎት ዋር ዳስ ወርት አለ። አምላክ ቃል ነበረ ብሎ አስቀመጠው። ሌሎችም የካቶሊክ ባይብሎችን ብትመለከታቸው በ1864 ላይ የተዘጋጀው ምንድን የሚለው ኢንዘ ቤጊኒንግ ወዘ ወርድ ዘ ወድ ወዝ ዊዝ ጋድ ጋድ ወዘ ወርድ ብሎ ነው ያስቀመጡት። በአማርኛስ የኛ የሀገራችንስ የመጀመሪያ የአባሮም የሚባለው የቁም ጽሁፍ የመጀመሪያው አማርኛ በ1879 ላይ እግዚአብሔር ቃል ነበረ ብሎ ነው ያስቀመጡት። በ1927 ላይ ራሱ የነበረው እግዚአብሔር ቃል ነበረ ብሎ ነው ያስቀመጠው። አማርኛው ላይ ስትመለከተው ማለት ነው። 1911 ላይ የነበረው ምን ይላል? ጋድ ወዘ ወርድ ብሎ ነው ያስቀመጠው። ኮፕቲክ ቨርዥን ላይ ማለት ነው። የተለያየ ቦታ ማሳየት እንችላለን። አምላክ ቃል ነበረ ብሎ ነው ያስቀመጡ። ምን ማለት ነው? አምላክ ቃል ነበረ ስንል አንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር ሰባት ላይ ፍቅር ከአምላክ ነው ይላል። ዛት ሚንስ ፍቅር የሚባለው አጋፔ የሚባለው ከቴዎስ የሆነ አትርቢውት ነው፣ ባህሪ ነው ማለት ነው። ቀጠልና ምን አለ? ቁጥር ስምንት ላይ አምላክ ፍቅር ነው አለ። ቴዎስ ምንድን ነው አለ? አጋፔ ነው አለ። አሁን አንተ መጠየቅ ጥያቄ ጴጥሮስ ዬ ምንድን ነው? ፍቅር ከአምላክ ነው ማለትና አምላክ ፍቅር ነው ማለት ልዩነቱ ምንድን ነው? ጴጥሮስ ጥያቄ እንድገምልኝ። አንደኛው አንስ መልእክት ምዕራፍ አራት ቁጥር ሰባት እስከ ስምንት ድረስ ምንድን ነው የሚለው? ፍቅር ከአምላክ ነው ማለትና አምላክ ፍቅር ነው ማለት ልዩነቱ ምንድን ነው? ፍቅር ከአምላክ ነው፣ አምላክ ፍቅር ነው፣ ያው ነው አንድ አይነት ነው። የሚያስደኝ ልዩነት አለ። ፍቅር ከአምላክ ነው ሲባል ፍቅር የሚባለው ዘጋ የተባለው አትሪቢዩት ነው አይደል፣ ባህሪ ነው የሚያመለክተው አይደል እንደ ፍቅር ከአምላክ ነው የሚባል ፍቅር የሚባል ባህሪያ አለው አይደለ፣ ፈጣሪ አዎ። አምላክ ፍቅር ነው ሲባል ደግሞ አይደንቲቲ ነው። አፍቃሪ ነው ማለት ነው ትርጉሙ አይደለ? ያ አፍቃሪ ነው ማለት ነው አዎ። ሎጎስ ከአምላክ ዘንድ ነበረ ማለትና ቃል ራሱ አምላክ ራሱ ሎጎስ ነው ማለት ምንድን ነው ልዩነቱ? ቃል ከአምላክ ዘንድ ማለት ማለትና አምላክ ቃል ነበረ ማለት ምን ማለት ነው ትርጉሙ? ስለዚህ የመጀመሪያው አምላክ ንግግር የሚባል ባህሪያ አለው፣ ከሱ ዘንድ አይደል? ባህሪያ አለው፣ አትርቢት አለው። አምላክ ደግሞ ተናጋሪ ነው፣ ስፒከር ነው። እሱ ስፒከር ነው፣ ስፒች የሚባል ባህሪያ አለው ማለት ነው፣ አደለ? ስለዚህ ዮሐንስ አንዳንድ ላይ ያልገባን ጠይቀኝ፣ ከተናገርኩት። አሁን ያ አሁን ያ የአምላክ ቃል ነው ነው፣ አሁን እኔ እንደምረዳው ነው። ከዚህ በፊትም አስተማሪዎች እያስተማሩኝ፣ ያ ቃል ያ የአምላክ ቃል ኢየሱስ ክርስቶስ ነው ነው ማለት ገብተዋል። ዮሐንስ አንድ አንድ ላይ ያለው ያለው ቃል ኢየሱስ ካፉ የሚወጣው ቃል ነው። እንደ ማቴዎስ አራት አራት ላይ ሰው በእንጀራ ብቻ አይኖርም፣ ከአምላክ አፍ በሚወጣ በአምላክ ቃል ይኖራል አለ። ስለራሱ ራሱ ሲናገር ማን ነው የሚኖረው በአምላክ ቃል? ማን ነው ጴጥሮስ የሚኖረው በአምላክ ቃል? እዛ ጋ ማቴዎስ አራት አራት ላይ ማቴዎስ አራት አራት ላይ አይ ሰው በእንጀራ ብቻ ሳይሆን አለ። ድንጋዩን ዳቦ አድርጎ አለው ሰይጣን። ከዛ ጾሙ ነበር ኢየሱስ። የሚጾመው አካል ምን አለ ሰው በእንጀራ ብቻ አይኖርም አለው? በምንድን ነው የሚኖረው አለ ከአምላክ አፍ በሚወጣ ማምላክ ቃል ነው አለ። ስለዚህ ኢየሱስ ሲኖር የነበረው በማን ነው ከእግዚአብሔር አፍ በሚወጣ ቃል ነው አይደለ? ስለዚህ እንደዛ ከሆነ ኢሳያስ 55 11 ላይ ከአፌ የሚወጣው ቃሌ የምሻው የማደርግበት ነው አለ። ዮሐንስ አንዳንድ ላይ የሚያወራው ከአፉ ስለሚወጣው ቃል ነው ወይስ ስለ አካል ነው የሚያወራው? ከአፉ ስለሚወጣው ቃል። ስለዚህ ያንን ነው የሚያወራው ማለት ነው። ቃልም በአምላክ ዘንድ ነበር ሲባል እግዚአብሔር ቃል ነበረ ሲል ደግሞ እግዚአብሔር ተናጋሪ ነበረ፣ ስፒከር ነበረ። በአረብኛ ሙተከለምና ከላም የሚባለው ነገር ነው ልጅነቱ ዮሐንስ አንዳንድ ላይ ከገባ ወደ ሌላ ነገር ሄድ እችላለሁ። ዮሐንስ አንዳንድ ጨርስ ብዬ ነው። እሺ ኦኬ፣ ገብቶኛል። አንድ ግልጽ ነው። አስራ አራት ላይ እንግባ ላይ ቃለም ሥጋ ሆነን የሚለው ላይ ዋናው ጥያቄ እሱ ነው። ትንቢተ ሕዝቅኤል ምዕራፍ 12 ቁጥር 28 ላይ፣ ስለዚህ እንዲህ በላቸው አዶናይ ያህዌ እንዲህ ይላል የምናገረው ቃል ይፈጸማል እንጂ ከቃሌ ደግሞ የሚዘገይ ምንም የለም ይላል፣ ያህዌ ይላል። አየ የምናገረው ቃል ይፈጸማል አለ። ዳባር ነው የሚለው፣ ግሪክ ሰብትጀት ላይ ሎጎስ ነው እያለ የሚናገረው ገብቷል። ኢሳይያስ 48 3 ላይ የቀደመው ነገር ከጥንት ተናግሬያለሁ እና ከአፌ ወጥቷልና አሳይቻለሁ፣ ድንገትም አድርገዋለሁ፣ ተፈጽሟል አለ። መስቀል 12 25 ላይ እኔ ያህዌ ነኝ እናገራለሁ፣ የምናገረው ቃል ይፈጸማል አለ። ግሪክ ሰብጀንት ላይ ሎጎስ ነው የሚለው ብራይስቱ ዳቫር እያለ ነው የሚናገረው። የምናገረው ቃል ይፈጸማል አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ለአብርሃም ምን አለው? በዘረይ ምድር አህዛብ ይባረካሉ፣ ቃሌን ሰምተሃልና አለው። ምን ሰምተሃል? ምን ሰምተሃል አለው? የሚሰማ ነበረ ቃል ነበረ። ከዛ ምን ሆነ? ያ ቃል ምን ሆነ? ድንግል ማርያም ማፀን ውስጥ ቁጥር 14 ላይ ዮሐንስ ወንጌል 14 ላይ ምን ሆነ ቃል ምን ሆነ ሆነ ይላል ያ ቃል ስጋ ስጋ ሆነ። ድንግል ማርያም ማጽን ውስጥ ስጋ ሆነ። ለዛ ነው አይ ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገራል። ስለ ብዙዎች እንደሚናገር ለዘሮች አይልም አለ። ስለ አንድ እንደሚነገር ግን ለዘሮች ለዘር ይላል እርሱም ክርስቶስ ነው አለ። እንግዲህ ያውስ ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከል ለእኛ እጅ ስለ ሕግ መተላለፍ ተጨምራል። አየው፣ ተስፋ ተሰጠበት የነበረ ያ ቃል ድንግል ማርያም ማህፀን ውስጥ ስጋ ሆነ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ አንድ ቁጥር አንድ ላይ ስለ ህይወት ቃል አለ። ከመጀመሪያ የነበረውና የሰማ ነው አለ። ከጥንት ጀምሮ የነበረው ሲሰማ የነበረ ቃል አለ ስለ መሲው መምጣት የተነገረ ቃል አለ። ከዛ በኋላ ያ ቃል ስጋ ሲሆን ደግሞ ባይናችን ያየነው እጆቻችን የዳሰዘው እንዳሳደረው እናወራለን አለ። ሉቃስ 1 7 ላይ ምንድነው የሚለው? እግዚአብሔር ከጥንት ጀምሮ በነቢያት አፍ ተናግሮ የነበረውን የመዳንን ቀንድ በዳይት ቤት አብቅሏልና አለ፣ አስነስቷልና አለ። ማንን? ዘ ፕሮሚስድ መሳያ ዘ ፕሮሚስድ መሳያ ድንግል ማርያም ማጽን ውስጥ ስጋ ሆነ፣ ተፈጸመ ያ ነገር ማለት ነው። ሁለተኛ ነገስ ምዕራፍ 12 ምዕራፍ 12 ቁጥር አገረባ ብቻዋለሁ መሰለኝ ኢብራሂም እስኪ እርዳኝ 12 15 ነው 15 12 ነው 12 15 ነገስት ኮና 12 15 ላይ ምን ይላል በእዩ ተነግሮ የነበረው ቃል ነበረ ከዛ በኋላ ሆነ ይላል ዛት ምን ተፈጸመ ማለት ነው ትርጉሙ ሆነ ማለት ሆነ የሚለው ቃል ባይብል ላይ ሶስት ትርጉም አለው አንደኛው ተፈጸመ አንደኛው ተለወጠ አንደኛው ተፈጠረ ነው ዮሐንስ 1:14 ላይ ግን ያለው ቃልም ስጋ ሆነ ማለት ተነግሮ የነበረው ስለ መሳያ ተነግሮ የነበረው ቃል ድንግል ማርያም ማህፀን ውስጥ ፍጻሜውን አግኝቷል ማለት ነው። ስጋ ሆነ ሰው ሆነ ሉቃስ 1 38 ላይ እንደ ቃል ይሁንልኝ ስትል መላኩ ገብርኤልን ማርያም ያኔ ድንግል ማርያም ማህፀን ውስጥ ቃል ስጋ ሆነ ማለት ነው። ይህን ነው የሚያመለክተው። ይህን እንደምትለይ ከሆነ ማለት እግዚአብሔር አብ የተናገረው ቃል ያ ቃል ማለት ፐርሰን ሳይሆን የራሱ የእግዚአብሔር ቃል ነው፣ ተስፋ የተደረገው ቃል ፍጻሜውን አገኘ ነው አይደለ? አሳቡ አዎ፣ ኤግዛምፕል ልስጥ እስቲ አስፋው ኢብራሂም ራስን ሁለተኛ ነገስት ምዕራፍ አስር ቁጥር ሰላሳ ጊፍት ያላችሁ ልጆች ያው ላላ ብላችሁ የሶሪያ ሰው ነው እንሻላ አጀር ታገኛላችሁ። አውጥቼ መጠቀም እችላለሁ እያለ ነው ያለው። አውቶ የሚጠቀም ከሆነ ሌላ ብላችሁ ሌላ ነገር አይደለም፣ ያላችሁን ጊፍት ስጡት። አጀር ካላ ታገኙበታላችሁ። እንሻላ ሁለተኛ ነገር ምዕራፍ 10 ቁጥር 30 ያወጣለት ማይር ሚውት ምናልባት ሳጣው ምናልባት ማሄር ሳያቅ ሆነ ብዬ ልነግረው ነው ያነሳው። እያወራ ነው የቤት ሚስጥር እንዳይወጣ። እሺ፣ ሁለተኛ ነገር ምዕራፍ 15 ምዕራፍ 10 ቁጥር 30 ያህዌ እዩም አለ በፊቴ ቅን ነገር አድርግሃልና፣ በልቤ ያለውን ሁሉ በአካባቢ ቤት ላይ አድርጋልና፣ ልጆች እስከ አራት ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። አለ ማን ነው ባዩ? ፔተር እግዚአብሔር ምን አለ ምን አለ? በአካባ ቤት ልጆች እስከ አራት ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው ይላል። ከዛ ሁለተኛ ነገስ አስራ አምስት አስራ ሁለት ላይ ያወጣለት ሁለተኛ ነገስ ምዕራፍ አስራ አምስት ቁጥር አስራ ሁለት ላይ ምዕራፍ አስራ አምስት ቁጥር አስራ ሁለት ላይ አየው እዚ ጋር ለእዩ ልጆች እስከ አራቱ ድረስ በእስራኤል ዙፋን ላይ ይቀመጣሉ። ቅድም ሁለተኛ ነገር አስር ሰላሳ ላይ ያለውን ተብሎ የተነገረው የአምላክ ቃል ይህ ነበረ። ሆነ ነው የሚለው ሆነ ሆነ ኤግኔቶ ምን ማለት ነው? ሆነ ማለት የአምላክ ቃል ተነግሮ የነበረው ቃል ሆነ ሲባል ምን ማለት ነው? ትርጉሙ ተፈጸመ ማለት ነው አይደለ? ተፈጸመ ማለት ነው። አዎ አስራ ሁለት ሀያ አምስት ላይ እኔ ያህዌ ነኝ እናገራለው የምናገረው ቃል ይፈጸማል አለ። እስኬል ምዕራፍ 12 ቁጥር 25 ላይ ይታያል። እስኬል ምዕራፍ 12 ቁጥር 25 ላይ አየሁ። እኔ የሀዊ ነኝ እናገራለሁ። የምናገረው ነገር ምን ይላል አለ የምናገረው ነገር ምን ይላል? ይፈጸማል አለ። የምናገረው ቃል ቃል ለሚለው የግሪክኛው ቃል የተቀመጠው ሎጎስ ነው። ግሪክ ሰብትጀንት የብራይሰ ደግሞ ዳባር ነው። ኢሳያስ 48 ቁጥር 3 ላይም የቀድሞውን ነገር ከጥንት ተናግሬአለሁ፣ ከአፌ ወጥቷል፣ አሳይቼዋለሁ፣ ድንገትም አድርጌዋለሁ፣ ተፈጽሟል። ኢሳያስ 48 ቁጥር 3 ኢሳያስ 48 ቁጥር 3 ላይ ይታያል ሕዝቅኤል ማነው ኤርሚያስ ማነው ኢሳያስ አርባ ስምንት ላይ ቀድሞ ነገር ከጥንት ተናግር ያለው ካፌ ወጥቷልና አሳይቻለሁ ይላል። ድንገትም አድርጌዋለሁ ተፈጽመዋል። ስለዚህ ከአፉ የሚወጣው ቃል ተናግሮ የነበረው ቃል ድንግ ማርያም ማኅፀን ውስጥ ስለ መሲሁ ተናግሮ የነበረው ቃል ይፈጸማል ሕዝቅኤል 12 28 ላይ ግባና ወደ ሐሳባችን ተቀልለዋለን ማለት። ስኬል 12 28። ትንቢተ ስኬል ምዕራፍ 12 ቁጥር 28 አየው፣ እንዲህ በላቸው። አድናይ ኤሎሂም እንዲህ ይላል። ቁጥር 28 ስለዚህ የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ የሚዘገይ የለም ይላል አዶና ያሃዌ። የምናገረው ቃል ምን ይላል አለ? የምናገረው ቃል ምን ይላል ይፈጸማል። በግሪክ ሰብቱጀንት ሎጎስ፣ በዕብራይስጥ ዳቫር ዳቫር ግልጽ ነው። ግልጽ ነው። ያልገባ ነገር ካለ ጠይቀኝ። ያልገባኝ አሁን እሺ፣ ይሄ እንደዚህ ከሆነ እስቲ ማለት ቲቶ ላይ ቲቶ ምዕራፉ ላይ ከቁጥር አስራ ሁለት ላይ ያለውን እስቲ ብታብራራል። ቲቶ ምን ይላል? አውጣ፣ አውጣ እስቲ፣ ከአስራ አንድ ጀምረ እስቲ አንበበለት። ከ11 ጀምረ እሺ፣ ቲቶ ምዕራፍ ላይ ቁጥር ከ11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢአታችንን ዓለማዊውን ምኞት ክደን የተባረከውን ተስፋችንን እሱም የታላቁን የአምላካችንን እና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመገዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል በጣም ምንድን ነው የፈለከው እዚህ ጋር እዚህ ጋር አሁን ክርስቶስን አምላክ አይለውም የሚለው ምናልባት ያሳሳተ አማርኛው ነው ከግኘቨርሽ ባይብል ላይ ስለተረጎሙ ነው እንግሊዝኛውን ኤን አይ ቪ ነው እና የተባረከው ተስፋችን እርሱም የታላቁ የአምላካችን ክብርና የመድኃኒታችን የክርስቶስ መገለጥ እየጠበቅን አለ። ኢየሱስ የታላቁ አምላክ ክብርና መድኃኒትን መሆኑን ነው የሚያሳየው። የታላቁ ታላቁ አምላክ የተባለው አብ ነው ነው፣ የአብ ክብር ነው ኢየሱስ። ግሪከኛው የሚለው ቴስ ዶክሴሶ ቱ ሜጋሎ ቴዩ ካይ ሴትሮ ሴሞን ክሪስቶስ የሱ ነው የሚለው። ስለዚህ እዚህ ጋር የምናደርገው ቴስ ዶክሴስ ቱ ሜጋሎ ቴዩ ማለት የታላቁ የአምላካችን ክብር ማለት ነው። ዘግሌሬዮፍ አወር ግሬት ጋር ነው የሚለው። ኤናቪን አውጣለት ከፈለክ ኤናቪን አውጣለት። ኤን አይ ቪ ነው ያልኩህ፣ ኬጂ ቪ አይደለም። ኬጂ ቪ ነው ያሳሳተው፣ ለዛ ነው ኤን አይ ቪ አለች ጣ ብ ግሎሪ ኦፍ አወር ግሬት ጎድ ኤንድ ሴቪየር ጂሰስ ክራይስት ብሎ ያስቀምጦታል። የታላቁ አምላክ ክብርና የመድኃኒታችን ክርስቶስ መገለጥ የተጠባበቃቸው የተባረከ ተስፋችን ነው ይላል። እኔ ያነበብኩለት ከፈለገ የማየት ይችላል። አዲሱ ዓለም አቀፍ ትርጉም ኒው ኢንተርናሽናል ቨርዥን ብ ን ዘ ግሎሪ ኦፍ አውር ግሬት ጋድ ኤንድ ሴቪየር ጂሰስ ክራይስት የታላቁ አምላክ ክብር ነው አለ። ኢየሱስን የማክብር አለ። የታላቁ አምላክ ክብር ታላቁ አምላክ ማ ነው? እኔ መቅ ከዚህ በፊት እንደምረዳው ከሆነ ታላቁ ክብር አምላክ የተባለው ስለ ኢየሱስ ክርስቶስ ነው። እንደምረዳው ማለት ከአውዱ አሁን፣ ሌላ አንተ ያልከውን አላወቁ መጽሐፍ ቴስ ነው ሜጋሎ ቴው ነው የሚለው የታላቁ አምላክ ክብር ነው የሚለው ቴስ ዶክሴስ ዶክሴስ ማለት ዶክስ ማለት ዶክሳ ማለት ኦርቶዶክስ ይባላል። ኦርቶ ማለት ቀጥታ ማለት ነው። ዶክስ ማለት ክብር ማለት ነው። ዶክስ ማለት ምስጋና ማለት ነው ዶክስ ማለት አመለካከት ማለት ነው። እዚህ ጋ ግን ዶክሳ የሚለው ቃል ወይም ዶክስ ዶክሳ የሚለው ቃል የመጣው ምን ማለት ነው? ክብር ማለት ነው። የምን ክብር አለ? ቶ ዶክሴስ ቱ ሜጋሌ ቴው ይላል። የታላቁ አምላክ ክብር ነው። ማን ነው የታላቁ አምላክ ክብር መሳያ? የታላቁ አምላክ ክብር ነው። ስለዚህ የታላቁ አምላክ ክብር ማለት ምን ማለት ነው ነው ጥያቄው። ወንድ የማክብር ነው ይላል ባይብል ላይ። ወንድ የአምላክ ክብር ነው ይላል። የቱ ጋር ነው እንደዛ የሚለው ብለን ስንል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ የው ወንድ የአምላክ ክብር ነው ይላል።